ሰላም፣ ጤና ይስጥልኝ ውድ የጥበብ ወዳጆች። ዛሬ ከአንድ ሺህ እስከ አስር ሺህ ደግሞ ያሉ ቁጥሮችን እንተነትናለን። በአሃዝ በፊደል በዐረብ እየቀያየርን እናያለን። ቪዲዮውን እስከ መጨረሻው መሄዳችሁን አትርሱ። ላይክ የዩቱብ አልጎሪዝም ደግሞ ቪዲዮን ለሁሉም ሰዎች ተደራሽ እንዳደረግ ላይክ በማድረግ ጀምሩ። አብረን ወደ ጥበብ ክፍል ሶስት ባለፈው ክፍል ሁለት አይተናል። ከአንድ ሺህ ከአንድ ሺህ እስከ አስር ሺህ እንዴት ይጻፋል? እንዴት ይጻፋል በቀላል መንገድ። አሁን መጀመሪያ ዋና ዋናዎቹን እንዘርዝራ እዚህ ጋር በቀላል መንገድ ንረዳ አንድ ሺህ ስንት ነው? ባለፈው ብለናል፣ አሰርቱ ምዕት ሁለት ሺህ ሲስተሙን በደንብ ዋና ዋናዎቹ እነዚህ ናቸው። እስካሁን የምንጽፋቸው ባለፈው መጀመሪያ ላይ ስንማር ክፍል አንድ ላይ የግዕዝ መሰረታዊ ቁጥሮች ሀያ ከአንድ እስከ አስር እና ከሀያ እስከ መቶ ናችሁ ካልናችሁ አልወጣ ነው የሚያው። ተመልከቱ እዚህ ጋ ሌላ ታምር ምንም የፈጠርነው ነገር የለም። እነሱን እየደጋገብ ነው የጻፍ ነው። እነዛም በደንብ በአሀዝና በፊደል መጻፍ ይጠበቅብናል ያልኳችሁ ማለት ነው። ያው ተመልከቱ ይህ አሁን ስንት ነው? አንድ ሺ አይደል? ባለፈው አይተናል። አንድ ሺ ማለት ስንት ነው? አሰርቱ ምዕት። ሁለት ሺህስ እስራ አያችሁ ሀያ እና መቶ ነው። በደንብ አስተውሉ። እስራ ምት ተመሳሳይ ነው። ሳ ሰላሳ እና መቶ ሰላሳ ምት፣ አርባ እና መቶ አርብአ ምት ተመሳሳይ ነው። እዚህ ጋር ያሉትን መጻፍ እኮ ነው። ለምሳሌ እዛ ጋ አርብአ ምት ምንም አዲስ ነገር የለውም። ምክንያቱም እዚጋ ማስተወል ያለባችሁ ቁጥሩ ከማን ጋር ነው የጻፈው ነው። አስርና መቶ ላይ ጻፈው። አሰርቱ ት እንላለን፣ ማለት ነው ተባዝቶ ነው። ይሄን እኮ መተንተን ነው። አሁን እንደዚህ ተቀይሮ ወደ አሐዝ ቀይ ወደ ፊደል ቀይር ከተባለ ስንት ነው ይሄ? አስር እዚህ ጋር ላይ ሲባዛ መቶ እኮ ነው አይደል? አንድ ሺህ ነው። መቶ አለ እዚህ ጋር፣ ሀያ ሲባዛ መቶ፣ መቶ ሲባዛ መቶ፣ አለቀ። እዚህ ጋር በአንድ ነው የተያያዙት። እዚህ ጋር ብቻ በአንድ ይያዛሉ። እንደዚህ ሁለት ሲሆን ማለት ነው ይሄ በቃ፣ እነዚህ ናቸው። ስለዚህ አሁን ስለዚህ ጋር የጻፍነው አስርቱ ሲባዛ መቶ አለም አስርቱ ሜት አለ ተብሎ ስለ ተቀመጠ፣ ሀያ ሲባዛ መቶ እስራ ሜት፣ ሰላሳ ሲባዛ መቶ ሰላሳ ሜት፣ አርባ ሲባዛ መቶ አርብዓ ሜት፣ ሀምሳ ሲባዛ መቶ ሀምሳ ሜት፣ ስልሳ ሲባዛ መቶ ስሳ ሜት፣ ሰብዓ ሲባዛ መቶ ሰብዓ ሜት። ዘጠና ሲባዛ መቶ ተስአ ምዕት። መቶ ሲባዛ መቶ አስር ሺህ እልፍ ይባላል ማለት ነው። እዚህ ጋ ደግሞ እልፍ እልፍ ደረሰ ማለት ነው። እልፍ አስር ሺህ ነው። ስለዚህ ከአንድ ሺህ እስከ አስር ሺህ ያሉ ዋና ቁጥሮች እነዚህ ናቸው። አሁን በውስጥ ሲመጡ ደግሞ ትንሽ ማየት መፈተሽ የሚፈልገው በውስጥ ሲመጡ አሁን ዋና ዋና ሙሉ ቁጥሮች ከሆኑ እንደዚህ አይከብድም። እንደዚህ እየተነተን ማስቀመጥ እንችላለን። እልፍ ነው። ይሄ ተስአ ምዕት ነው ተስአ ምእት ዘጠና ዘጋ ያለው ዘጠና ተስአ ምእት ነው የምንለው። ተስአ ወምእት አንልም። ለምን? አንድ ዲጂት ነው ይሄ። እንደ አንድ ነው የሚነበብ ሁለት አይደለም። ወው አይገባም እዚህ ውስጥ። ወም የሚገባው ሌላ ይመጣ ነው። ወም የሚገባው ሌላ ይመጣ። አሁን ደግሞ ወደ አራት ስቴፕ ወደ ከፍተኛው እየመጣ ነው። እያደገ ይመጣ ነው። ባለፈው ከአንድ 1 እስከ 100 ያሉት ቀለል ያሉ ናቸው። ከ100 ደግሞ እስከ 1000 ትንሽ ይላሉ። አሁን ደግሞ እነዚህ ደግሞ ሲመጡ በጣም የተወሳሰበ ይመጣ ነው ቁጥሮቹ። አለ ለምሳሌ አሁን ምሳሌያትን እንመልከት። እነዚህን በደንብ ማጠን ይፈልጋል። እነዚህ እነዚህ ናቸው የሚጨመሩት። እዚህ ጋር ነው አሁን ምን ጨምር ወደዚህ ነው የሚጨምሩ 3000 ያለ 3000 ምናምን ለማለት እንችላለን። የ10000 ቤት አይደል 4000 ምናምን ለነን እንችላለን። ስለዚህ እነዚህን በደንብ ማየት ይፈልጋል። ከዚህ በኋላ አሁን ወደ ምሳሌ ስንመጣ ለምሳሌ አሁን ምሳሌያትን እንመልከት። አሁን ያለንበት ዓመተ ምሕረት ስንት ነው? በቀላሉ ሁለት ሺ አስራ ስምንት አደለ? ስንት ነው? ሁለት ሺ አስራ ስምንት ስለዚህ ስንት ነው? ሲተናተን ሁለት ሺ ደመር አስር ደመር ስምንት እናምጣ። ሁለት ሺ ስንት ነው ነው ምታን እሺ አስር እና ስምንት አስር እና ስምንት ባለፈው አይተናል አስር እና ስምንት እንትን ነው አሰርቱ ወ ሰመንቱ አያችሁ በቀላሉ ይሄ ሲተመተ ምንድን ነው ስናነብ ደግሞ ማንበብም ወሳኝ ነገር ስለሆነ አሁን ይህም አንድ ሁለት ልጅት ነው አንድ ወይ ብቻ ነው የሚያስፈልገው ስናነብ ተራ ተራ እናነብ ይኸው እዚህ ጋ ያለውን ቀደም እናነብ እናውቃቸዋለን አዲስ ነገር የለም የሚታወቁ ናቸው እዚህ ጋር ያለውን እዚህ ጋር እስራ ምእት አሰርቱ ወሰመንቱ አለቀ። እዚህ ጋር 18 ነው። 2018 ስለሆነ ነው። አሁን ደግሞ ከፍ በል 2018 ደግሞ ከፍ እናርገ እዛ በሁለት ሺህ ቤት ከሰራ እናንተ የፈለጋችሁትን መስራት ትችላላችሁ። እስራ አመት ነው። አሁን ግን እስከ እስከ መቶ እስኪ ደርስ ማለት ነው። ተመሳሳይ ድርጅት ለምሳሌ ደግሞ ሁለት ሺህ ዘጠና አራት ሲሆንስ አሁንም ይሄ ዜሮ አልጠፋም። ዜሮ ሲጠፋ ደግሞ አካሄድ ይቀይራል። አሁን እስካሁን ሁለት ሺህ ትርፍ ናቸዋ፣ ከመቶ በታች ከመቶ። ሁለት ሺህ አንድ መቶ፣ ሁለት ሺህ አንድ መቶ ሃምሳ ምናምን ሲሆን ደግሞ ትንሽ አካሄድ ይቀይራል። እናያ ይህም ቀላል ነው። ሁለት ሺህ ዘጠና አራት አይደል፣ ስንት ነው? ሁለት ሺህ ሲደመር ዘጠና ሲደመር አራት አለቀ፣ እንጸፋ ስለዚህ ምንድ የሚባለው ሁለት ሺህ ዘጋለ ራሱ ነው። አሁን በሁለት ሺህ ያሳየኋቸዋል ለሁሉም ይሰራል፣ ይሄ ለሁሉም ይሰራል። እንዳትሸወሉ ሁለት ሺህ ዘጠና ስንት ነው? ዘጠና ይሄ ነው። አራትስ ይኸው፣ ጨረስኩ እስራ ምዕት ተስአ ወአርባእቱ። ምንም ታምር የለው በጣም ቀላል ነው። በፊደል ሲጻፍም እስራ ምዕት ተስአ ወአርባእቱ ይሆናል። ይሄ እንደዚህ ነው የፈለጋችሁ እዚህ ጋር ሁለቱን አደለ አሁን ሁለት ሺህ ነው። አንድ ሺህ ቢሆን አይቀየርም። አንድ ሺህ ቢሆን ለምሳሌ አሁን እዚህ ጋ አንድ በሁለት ቦታ ላይ አንድ ወይ ደግሞ አንድ ሺህ ወይ አምስት ሺህ ወይ ዘጠኝ ሺህ ከሆነ ማለት ነው። ዘጠኝ ሺህ፣ አስር ሺህ ሲሆን፣ አስር ሺህ ደግሞ እዚህ ጋ ከአንድ እስከ ዘጠኝ እንደዚህ በሁለት በሁለት በሁለት ቦታ ከአንድ እስከ ዘጠኝ ያሉትን ብትተኩ ምንም የሚቀየር ነገር የለም። እዚህጋ ያለው ነው የሚቀያየረው ማለት ነው። አሁን አንድ ቢሆን እዚህጋ አንድ ሺህ አስራ ስምንት ቢሆን እዚህጋ ሀያ የነበረውን አስር እናደርጋለን። አሰርቱ ሜት አሰርቱ ወሰመንቱ ምንም ታምር የለው። እዚህ ጋርስ አንድ ቢሆን አንድ ሺህ ዘጠና አራት ቢሆን ይሄ ሀያ የነበሩ አሰር እናደርግና አሰርቱ ሜት ተስዓ ወ ወ አርባዕቱ ዘጠኝ እንላለን። ዘጠኝ ቢሆንስ ዘጠኝ ሺህ አስራ ስምንት ቢሆን አይቀርም። ይህቺ ብቻ መቀየር ነው፣ ሀያዋን ዘጠና ማድረግ ተስዓ ሜት አሰርቱ ወ ሰመንቱ። ለምን መቶ ቤት ስላልገባን ምንም አይቀየረም። ግን አሁን አስር ሺህ ቢሆንስ አስር ሺህ ዘጠና አራት ቢሆንስ? አሁን አስር ሺህ ዘጠና አስር ሺህ አምስት በቃ አስር ሺህ አስራ አምስት ቢሆንስ? አስር ሺህ አስራ አምስት ቀላል ነው አይደል? ይህም ቀላል ከሆነ ስንት ነው የምናደርገው? አስር ሺህ ሲደመር አስር ሲደመር አምስት እንጻፋ። አስር ሺህ ስንት ነው ሁለት አይደለ? አስር ሺህ አስራ አምስት አይደል? አስርቱ ወአምስቱ አለቀ። ነገር ሲጻፍስ፣ ስናነቡ ስናነቡ ማንበብ ወሳኝ ነገር ስለሆነ ስራ ማን ነው? እልፍ እንላለና፣ እልፍ እልፍ አሰርቱ አምስቱ ወ አይባልም። እልፍ ወአሰርቱ ወአምስቱ አይባልም። እልፍ አሰርቱ ወአምስቱ አለቀ። ጨረስ ይሄን ጨረሰናል። አሁን መቶ ቤት ሲገባስ ወደ መቶ ቤት እንቀይሮ መቶ ቤት ያም ማለት ለምሳሌ ወደ መቶ አስራ ስምንት አሁን ሁለት ሺህ ለምሳሌ ሁለት ሺህ አራት መቶ ሰባ አራት ቢሆንስ ይሄ ደግሞ መቶ ቤት መጣ። አሁን ትንሽ የሚያወዛው እዚህ ጋር ደግሞ በደንብ እንከታተል። በጣም እዚህ ጋር ወሳኝ ነገር ነው። እዚህ ጋር እንደዚህ ሲጻፍ እና እንደዚህ ሲጻፍ አንደለ መቀያየረው ትንሽ ይሄ ማጤን ይፈልጋል እሺ ሁለት ሺ አራት መቶ ሰባ አራት አይደል ይሄን ካሳያችሁ የፈለጋችሁትን መጽሐፍ ትችላላችሁ የፈለጋችሁትን እሺ ሁለት ሺ አራት መቶ ሰባ አራትን እንተንትን ይህ ስንት ነው ሁለት ሺ እና አራት መቶ አለ ይሄን ሁለት ሺ አራት መቶን እንጻፍ ሁለት ሺ አራት መቶ አለ ሲደመር ሰባ ሲደመር አራት ሁለት ሺ አራት መቶ ማን ማን ሲባዛ ነው ይመጣው ሁለት ሺ አራት መቶ ይመጣው አይደለ በቀላሉ

ቀየር በቀላሉ ይቀይሮ ነው። ሃያ እና አራት ይሄ ሁለት ዜሮ የነው አይደል መቶ ማለት ነው። ሃያ አራት ከዛ መቶ ማንቀረጅ ሰባና አራት ሰባ አራት ተቀየር አያችሁ። ወደ አምስት ልጅ ትመጣ ማለት ነው። ከዚህ ከፍ አለ አንድ ሁለት ሦስት አራት አምስት ፊደል ሆነ፣ ግን አምስት ልጅ ትመጣለህ። ይህም አራት ድጅት ነው። ሀያ አራት አለ መቶ አለ እዚህ ጋር ሁለት ነው ይሄ። ሁለቱ በአንድ አንድ ሁለት ሶስት ሁለት ወይ፣ አሁን ደግሞ ሁለት ወይ ይመጣ ነው ማለት ነው። ሁለት ወይ ማንበቡ ቀላል ነው፣ በጣም ቀላል ነው። እሺ እንቀይረው፣ ይህን ይህን እንቀይረው፣ ምን ይላል ይሄ፣ ሁለቱን ወይ ይፈልጋራ። ይሄ 24 አይደለ? ስለዚህ ምንድን የምንለው እስራ ወአርባኤቱ ወአርባኤቱ ማን ነው? ምዕት አያችሁ፣ በጣም ቀላል ነው። ይህን ጨረስን። እስራ ወአርባኤቱ ምዕት፣ ከዛ ይሄ ማ ነው? ሁለቱ ደግሞ በአንድ ላይ ሰብአ፣ ሰብአ ወአርባኤቱ አለቀ። በጣም ይሄን ለመጻፍ እንቸገራለን ብዙ ጊዜ ስንል መተንተን ነው በቀላሉ መተንተን ነው አይጀብ ሲተነተንም ይቀላል ካልተነተናችሁት እንዴት አድርጎ ካልተነተናችሁት እንደዚህ ልትጽፉት ማለት ነው ካልተተነታችሁ እስራ ምእት አርባዕቱ ምእት ሁለቴ ምእት ምእት ምትሉ ነው ወደ አንድ ድጅት ወደ አንድ ድጅት መምጣት አለበት መቶ መቶ አንልም ለምሳሌ ሁለት ሺ አራት መቶ ነው ሁለት ሺ አራት መቶ በአማርኛ በእንትን ግን እስራ ምእት አርባዕቱ ምእት ሰባ ወአርባዕቱ ልንል ማለት ነው እንደዚህ አይሆንም እንደዚህ ልንል ማለት ነው። ለምን ሁለት ሺህ አይደለ? እስራ ምእት እንደዚህ ማለት ነው። ሁለት ሺህ አይደለ? ሁለት ሺህ ሲደመር አራት መቶ ሲደመር ሰባ ሲደመር አራት ነው አይደለ? ስለዚህ አሁን እስራ ምእት ለብቻ ለብቻ ካል አይመጣለንም እስራ ምእት አ አርባዕቱ አሁን ደግሞ አርባይቱ ሜት ሰብአ ሰብአ ወአርባይቱ እንደዚህ ሲያስተምር፣ እንደዚህ የገጠመኛል። ቴክኒካል መሆኑ ያስፈልጋል። ሲስተማቲክ ካልሆን አናገኘውም ወደ አንድ ዲጅት የሚመጣውን መቶ መቶ። አሁን እዚህ ጋ ሜት ሜት አለ። ስለዚህ ወደ አንድ መምጣት አለበት። በምን ሲስተም ብጠቀምን ወደ አንድ ማምጣት የሚችለው የሚለውን ነገር ማየት ይፈልጋል። አንድ ምሳሌ እንጨምር፣ በእንደዚህ አይነት ነገር ማለት ለምሳሌ ለምን ከመቶ በታች እና ከመቶ በላይ አይደል እና ያው አሁን ከመቶ በታች ሲሆን እንደዚህ ሲሆን ቀላል ለሁሉም ይሰራል ከመቶ በላይ ሲሆን ደግሞ በዚህ መሰረት ይመሰረት ለምሳሌ እንስራ ስምንት ሺህ ሰባት መቶ ስልሳ ስድስት ይሄ ተመልከቱ ይሄ መጀመሪያ የመጀመሪያ ስራችን ምንድን ነው ስምንት ሺህ ሲደመር ሰባት መቶ ሲደመር ስልሳ ሲደመር ስድስት። እሺ ስምንት ሺህ ሰባት መቶ ስልሳ ስድስት አይደለ? አሁን እንግዲህ ስምንት ሺህ ምንድን ነው? ሰባት መቶ አለ፣ ስምንት ሺህ አለ፣ መቶ መቶ አለ። ስምንት ሺህ እንትን እንያው ስምንት በዛ እንድሻ አደለ ደመር፣ መቶስ ስምንት ሲባዛ አንድ ሺህ ነው። ሰባት ሲባዛ መቶ አይደለ። መቶ የሚሆነው ይሄ ሁለቱን ዜሮ ዜሮች፣ እነዚህ ሁለት ዜሮች ማለት ነው። ልክ እዚህ ጋር እንደሰራ ነው ማለት ነው። ይሄን ወደ አንድ ድርጅት ለማምጣት ስምንት ሺና ሰባት መቶ እንዴት ተባሶ ይመጣል የሚሉ ነገር መስራት አለብን። እንደዚህ ከተዘነተን ወደ ምንም አንመጣም። ስምንት ሺህ ሰባት መቶ ስንት ነው? በቀላል መንገድ ሰማኒያ ሰባትን እንይዛለን አይደለ? 87 እንይዛለን 87 እንዳትሸወዱ 87 አይደለ? ሲባዛ 100 ነው አይደለ? እስቲ 87 ሲባዛ 100 እናድርግ። ስምንት ሺህ ሰባት መቶ ይመጣል ይሰጠናል። ሲደመር ማን ይቀርል? 66 አለ 66 አለ። 60 ሲደመር 6 እንቀይሮ ሰባት መቶ ይመጣል። ይሄን ስለዚህ ቀየረ አለቀ ማለት ነው። እንደዚህ ሲስተማቲክ ካደረጋችሁ በኋላ ወደ እንትን ወደ አሐዝ ስትቀይሩት ይሄን ይሄን በአንዴ ጊዜ ትጽፋላችሁ። ይሄን በአንዴ ይሄን እና ይሄን ደምራችሁ ትጽፋላችሁ ማለት ነው። ይሄ ስልሳ ስድስት ነው። ስለዚህ ሰማንያ ሰባት ስንት ነው? ሰማንያ ሰባት ከዛ ሁለት ዜሮ ማን ነው የመቶ ማለት ነው። ከዛስ ስድስት ስልሳ ስድስት አይደለ

ወሰብአቱ ከዛ ማነው መሬት በጣም ቀላል ነው። ከዛ ማነው ስልሳ ስድስት ደግሞ ምንድን ነው? ስልሳ ስልሳ ወስድስቱ ሁለቱ ገባ ማነው ወይቱ ጋር እንደሚገባ ልብ ማለት ይፈልጋል። ወስድስቱ ጨረስን ጨረስን። አሁን አስር ሺህ ሲሆን ደግሞ ሲሆን መጨረሻ ያለውን ደግሞ አስር ሺህ ደግሞ ሲሆን አስር ሺህ ቢሆንስ ያው እንደዚህ አይደለ ግን አስር ሺህ አስር ሺህ ቢሆንስ? አስር ሺህ አስር ሺህ ለምሳሌ አስር ሺህ አስር ሺህ ደመር ሦስት መቶ ደመር 50 ነው አይደል 50 ነው እዚህ ጋር 55 ወይ ደግሞ 50 ሲደመር አምስት እንላለን ምንም ችግር የለው አስር ሲደመር ሦስት መቶ ሲደመር 50 አይደል ይሄ ምንድነው የምናደርገው ምንድነው የምናደርገው አይቀየርም ይሄን ይሄ የሺ ቤት ነው ይሄ መቶ ቤት ሁለቱን አንድ ማምጣት አችልም አስር ሺ ስለሆነ ማለት ስለዚህ እንዳለ ምን ትወስዳለህ እልፍ ተላለ እልፍ ሰለስቱ ዕልፍ ወሰለስቱ ሜት ወይገባል። ወሰለስቱ ሜት ለምን ወይ ገባል? ሁለቱ የተለያዩ ስለሆነ ማለት ነው። ዕልፍ ወሰለስቱ ሜት ዝጋ። ለምሳሌ አምሳ ሰባት ቢሆን አምሳ ሲደመር ሰባት፣ አምሳ ወሰባት እልፍ ወሰለስቱ ምንት አስር ሺህ ሦስት መቶ እልፍ ወሰለስቱ ምንት ነው እንጂ እልፍ ወሰለስቱ ምንት አንለም እልፍ ወሰለስቱ ምንት ምን ወባ ይገባ ይበላሻል ለምን አስር ሺህ ነው ይሄ ይሄ ደግሞ መቶ ቤት ነው ሺህ ቤት እና መቶ ቤት በአንድ ላይ ቤታቸው የተለያየ ስለሆነ እልፍ ወሰለስቱ ምንት ሀምሳ ወሰባቱ ሁሉ ሀምሳ ብቻ ቢሆን ደግሞ ወሀምሳ አንላለም ማለት እልፍ ወሰለስቱ ምንት ወሀምሳ አለቅ በዚህ አድርገን መቀያየር እንችላለን ማለት ነው እናንተ ግብረ ቤት እንዲሆን ቤት ውስጥ በደንብ እንድትለማመድ ማለት ነው። እነዚህም በደንብ የሚያዝ ነው። አሁን የሰራሁትን አሰራር ከተከተላችሁ የፈለጋችሁትን ቁጥር መቀየር ትችላላችሁ። ቀላል ነው። ስለዚህ ከአንድ እስከ አስር ሺህ መጻፍ ቻለ ማለት ነው። ከአስር ሺህ በኋላ ያሉትን ደግሞ እንዴት ይጻፋሉ የሚለውን ደግሞ እናያለን ማለት ነው። ግብረ ቤት የቤት ስራ ሆምወርክ ማለት ነው። ግብረ ቤት አሁንም፣ ቀላቅዬ እየሰጣችሁ በደንብ እንድትሰሩ በዛ አድርጌ ልሰጣችሁ ነው።